አንተስ ቤት ላይ ነው ምንጣሮ ብለን ሁላችሁ አንድ ቀና እንወጣለን። የውዱ እሜ ያደው አረ እንዳትኝ ብቻ አራ አንቺ ደግሞ ጨርሶ አረፈ። ከዚያ እኛም እንደ ሰዎች ማጭዱን ይዘን ወጣ ወደ ምንጣሮ ምንጣሮ ሊመነጠር ወዲያው። አራ ጉድ እኮ ነው። ከዚያ ተምንጣሮ ወደ እንዴት አርገን መንጥር እንሄዳለን። ምን እንኳን ምንጣሮ ሊመነጠር የሚመነጠር ነገር አለ ለካስ

ሲጀመር ይች ማለት ነው ቁኒጥ ቁኒጥ ያደርጋታል ስራው። ሲጀመር ግን ኧረ ምኑ ልግባ ነው ምኑ ል ምኑ ልግባ አንፀረዝሯታል።